ይሄው እንደዚህ ሽንኩርታችን እየበሰለ ነው። እንጨምራለን። ይሄው እንዲህ እየበሰለ ነው። አሁን ቲማቲማችንን እንጨምራለን። ብስሚላ ይሄው እንደዚህ ትንሽ ይኸው እየበሰለ ነው። ይሄው አንድ ማንኪያ የሚሆን ሳልሳ ጨምርኩኝ። ይኸው እየበሰለ ነው። ነጭ ሽንኩርት ጨምራለሁ። ቅማም የው ትንሽ ውሃ ጨመርኩኝ። የው ትንሽ ውሃ ቃሪያ ጨምራለሁ አሁን። ይብሰል ትንሽ። ነው እየበሰለ ነው። ይሄው እንደዚህ ደርሶታል። እንቁላል እንጨምራለን። ብስሚላ እሳቱን እንቀንሳለን። አሁን ቀስ ብሎ መብሰል አለበት። ትንሽ ይፈድነዋለሁ። ይኸው እንዲህ እየበሰለ ነው። ቅቤውን ብስሚላ ከላይ ያረግበታለሁ። አሁንም በሰል ይበል ትንሽ። ይሄው እንደዚህ ደርሷል። ምላስ እንግዲህ ገበታ ላይ እንገናኛለን። በደንብ ነው የበሰለው፣ ይበቀዋል እንደዚህ ቶች ሹክሹካችን አልቋል። እንደዚህ አምሮ እና እንግዲህ እናንተም እየሰራችሁ ተጠቀሙ። ስራዬን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ሻላ በሌላ ቪዲዮ እስከምንገናኝ ድረስ ማሰራ ነው